በአፍሪካ የግዙፍ ኢኮኖሚና የበርካታ ሕዝብ ባለቤት የሆነችው ኢትዮጵያ በቀጠናው የገበያ እድልና የእርስ በእርስ ትስስር ለመፍጠር የሚያስችል እምቅ አቅምና ጂኦግራፊያዊ አቀማመጥ አላት። ኢትዮጵያ ከባህር በአጭር ርቀት ላይ የምትገኝ ሀገር ብትሆንም የቅርብ ሩቅ ተደርጋ መቆየቷ በብዙ መለኪያዎች ተጎጂ አድርጓታል። በመሆኑም የለውጡ መንግስት እንዲህ አይነቱን የሀገር ማነቆ በመፍታት ለትውልዱ የተመቸችና የበለጸገች ሀገር ለመገንባት እየሰራ ይገኛል። መንግስት የኢትዮጵያን ብሔራዊ ጥቅም በማ ለማስጠበቅ እየሄደበት ያለው የዲፕሎማሲ ጥረት የሚደነቅ መሆኑን የተናገሩት በወላይታ ሶዶ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ ዶክተር አበሻ ሽርኮም በባህር በር ጉዳይ በመንግስት የተያዘው ጠንካራ አቋምና ቁርጠኝነት የሀገር ጥቅም ለማስጠበቅ የሚያስችል የዲፕሎማሲ ምዕራፍ እየከፈተበት ታሪካዊ አጋጣሚ መሆኑን አንስተዋል። የኢትዮጵያ የባህር በር ጥያቄ የቀጠናውን ሀገራት የምጣኔ ሀብት እድገትን ለማጎልበትና ለአፍሪካ ነጻ የንግድ ትስስር ጥሩ መሰረት የሚያኖር መሆኑንም ተናግረዋል። በመሆኑም የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ የመንግስት ጥረት እንዳለ ሆኖ ሁላችንም በምንችለው አቅም የድርሻችንን መወጣት ይኖርብናል ብለዋል። የባህር በር ጉዳይ ለውስጥ እድገት ብቻ ሳይሆን ቀጠናዊ ትስስርን ከመፍጠርን አኳያ ጠንካራ ጠቀሜታ ያለው የሚል ምልከታ አለ። ባህር በር ማለት ለኢትዮጵያ የህልውና ጉዳይ እንዲሆን ያደረገው አንድ ከኢኮኖሚ አንጻር ነው። ለምሳሌ የማክሮ ኢኮኖሚ በምናነሳበት ጊዜ የጅቡቲን ወደብ እኛ ብዙ ገንዘብ ነው በቀን የምናወጣው፣ በብዙ ቢሊዮን ብር ነው የምናወጣው። ብዙ ቢሊዮን ብር ለምሳሌ ባህር በር ሌላ ተጠቃሚነት ኦፕሽን ብናገኝ ኖሮ ተጨማሪ ወጪ የምናወጣው እናስቀራለ ማለት ነው። ምን ያደርጋል? ኢኮኖሚያችን በፍጥነት እንዲያድግ ያደርጋል። የኑሮ ደረጃ እንዲሻሻል ያደርጋል። ድህነት እንዲቀነስ ያደርጋል። መሰረተ ልማት እንዲስፋፋ ያደርጋል። በርካታ የምዕራብና ምስራቅ ሀያላን ሀገራት በቀይ ባህርና ሕንድ ውቅያኖስ ኮሪደሮች በሊዝና በኪራይ ፍላጎታቸውን እያራመዱና እየተጠቀሙ መሆኑን አንስተውም ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ያለችው የኢትዮጵያ መገፋት በየትኛውም መመዘኛ ተቀባይነት የሌለው መሆኑንም አንስተዋል። የኢትዮጵያ የባህር በር ጥያቄ ከራሷም አልፎ ለቀጠናው ሀገራት የምጣኔ ሀብት ትስስርና አብሮ ለማደግ ወሳኝ በመሆኑም ሀገራት ሊተባበሩና የጋራ አጀንዳ ሊያደርጉ ይገባልም ብለዋል። ከአስር የማያንሱ የሌሎች አረቢያና ምስራቅ ሀገሮች መጥቶ እዚህ በአፍንጫችን ስር ላይ በቀይ ባህርም ይሁን በሕንድ ውቅያኖስ አካባቢ የራሳቸው ይዞታ ተከራይቶና በሊዝ ገዝቶ በሚጠቀሙበት ጊዜ እኛ ደግሞ በ650 ኪሎ ሜትር ርቀት ራዲስ ውስጥ ያለውን ባለመጠቀማችን ነገ ሀገርቱን ወደ ብሔራዊ ኢንትረስትን ወይም ብሔራዊ ፍላጎትን አደጋ ውስጥ የሚከት ስለሆነ የናሽናል አጀንዳ መደረግ ስላለበት የሕልውና ጉዳይ ብለን እንጠራለን። የየትኛውም የበለጸገ ሀገር ከሌላው ጋር ሳይተባበር እያደገ የለም ያሉት በዩኒቨርሲቲው የሚዲያና ኮሚኒኬሽን መምህርና ተመራማሪ ዶክተር ተሻለ ተገኑ ዘመኑ የትብብር በመሆኑ በተለይም የምስራቅ አፍሪካ ሀገራት ከዚህ ልምድ ሊማሩ እንደሚገባ አስገንዝበዋል። ኢትዮጵያ በዓለም አቀፍ ሕግና የአፍሪካ ሀገራት በጋራ ለማደግና ለመልማት በተስማማቸው ሰነዶች መሰረት የባህር በርን በሰጥቶ መቀበል መርህ ተጠቃሚ እንድትሆን ያስችላታል ብለዋል። ኢትዮጵያ በዓለም አቀፍ ሕጎችም እንደዚሁም ደግሞ የአፍሪካ አገራት በጋራ ለማደግና ለመልማት በተስማሙባቸው በተለያዩ ሰነዶች መጠቀም የምንችልባቸው ሰፊ እድሎች አሉ፣ መንገዶች አሉ። ተከራይተን ወይም ደግሞ በሊዝ ገዝተን እንደዚሁም ደግሞ ሰጥቶ በመቀበል መሪ ያንን የመጠቀም ሰፊ እድል አለን። አሁን ወደ ምስራቅ አፍሪካ አካባቢ በምንመጣበት ጊዜ ሁሉም የራሱን ድንበር አጥሮ ከዚህ ካለፈ ከዚያ ካለፈ እያለ የሚሄድበት አካሄድ ምስራቅ አፍሪካን፣ አፍሪካን በአጠቃላይም ኢትዮጵያንም ቢሆን በጣም የሚጎዳ ተግባር ነው። አሁን ተፈጥሯዊ ሀብቶች በራሳቸው መዋሄድን መያያዝን፣ መተባበርን፣ መቀናጀትን የሚስቡ ተፈጥሯዊ ሀብቶች ናቸው። የኢትዮጵያ መንግስት የትውልድ ጥያቄ የሆነውን የባህር በር ጉዳይ ለማሳካት የሚያደርገው ውጤታማ የሆነ ዲፕሎማሲ መርህ የተከተለ አካሄድ ስኬታማነት ሁሉም በያለበት የበኩሉ ሊወጣ እንደሚገባም ምሁራኑ ተናግረዋል።